ደስ የሚለው ነገር ሄርሜላ እንድትገባ አልፈቀዱላትም። በጣም ደስ የሚለው ነገር ማለት ነው። እውነት ነው፣ የማንኛውም አይጣፍጣል እንደ ሰውዬው ሚስት እያማጠች የሚስት ቤተሰብ እንግዲህ በአዲስ መረጃ ደግሞ መተናል። በጣም ደስ የሚልም የሚያስከፋም ነገር ነው የምነግራችሁ። እንግዲህ ቤተሰብ አብርሽ የልጅ አባት ኗል። በመጀመሪያ ደረጃ ቤተሰብ ይህን ቪዲዮ በደንብ አድርጋችሁ ላይክ እንድታደርጉልኝ ፈልጋለሁ። በደንብ አድርጋችሁ ላይክ አድርጉ። እንግዲህ ውዶቼ በጣም ደስ ይላል። ያው አብርሽም የልጅ አባትኗል፣ ሩታም የልጅ እናቱ ናለች። እንግዲህ በደረሰኝ መረጃ ቤተሰብ ትንሽ በጣም የሆነ እኔ አላቅም የሩታ ደስታ ላይ የሩታ ነገር ላይ ለምን የሆነ ነገር እንዲፈጠር እንደሚፈልጉ አላቅም ቤተሰብ በመጀመሪያ ደረጃ ለማይመለከታት ነገር ጠዋቱ መታ እንግዲህ ያው ሩታ ልጠይቃት እንግዲህ ከአዲስ አበባ ወደ ቡታ ጅራ መታለች ማለት ነው። ሄርሜላ እኔ በጣም ይገርመኛል። ለማይመለከት ነገር የሰው ህይወት ላይ ገብቶ እንደዚህ መረበሽ የሰውን ደስታ ማበላሸት ጥሩ አይደለም። በነገራችን ላይ የሩታ እናት በጣም ደስ የሚለው ነገር ሄርሜላ እንድትገባ አልፈቀዱላትም በጣም ደስ የሚለው ነገር ማለት ነው። እውነት ነው፣ የማንኛውም እናት ብትሆንም አትፈቅድም። ለምን አባቷስ መጣች? ሄርሜላ የምትባል ሴትዮ እኔ በጣም ነው የምትገርሚኝ። እንዲህን ምን አይነት ድፍረት ቢኖርሽ ነው ግን? ሄርሜላ እዛ ድረስ ሂደሽ ገና እንኳን ትንሽ እንኳን ከሆስፒታል እስከምትወጣ ትታገሽም እንዴ? ሄርሜላ እንግዲህ ዛሬ አትወጣም። ሄርሜላ አልኩኝ ሩታ፣ ዛሬ እንግዲህ ከሆስፒታል ዛሬ አትወጣም። እንግዲህ ዛሬ ቤተሰብ አንነገር ልንገራችሁ፣ የወለደችበትን ቪዲዮ ላያመጡልን ይችላሉ ዛሬ ስትወልድ ምናምን ላያመጡ ይችላሉ። ወይ ያው ታውቃላችሁ፣ ወሊድ ላይ ብዙ ነገሮች አሉ። ወደዚህ ወደዛ ስትሄድ ስታምጥ ምናምን ምናምን ያለውን ነገር ሊያመጡ ይችላሉ። ዛሬ ነገ ደግሞ ሲለቁ ደግሞ የወለደችበትን ሊያመጡ ይችላሉ። በቀላሉ ዝም ብሎ የወለደችበትን አምጥቶ ገጭ አድርጎ ለእኛ አያሳዩንም። ገብቷቸዋል ስታምጥ የነበረውን በቃ አድማ አድቤንጁን የሆነ ስታረግ የነበረውን ነገሮች ነው ቀርጸውልን አሁን ለእኛ ዛሬ የሚለቁልን። ማን ወይ የወለደች ሊለቁልን ይችላሉ፣ ወይም ደግሞ ያው እሷ የምታደረጋቸውን ነገር ሁሉ ሊቀርጹ ቀርጸው ሊያወርዱ በቃ ቀጥታ ወደ የወለደችበትን ቪዲዮ ላሳዩን ይችላሉ። ዛሬ ለማንኛውም ልንገራችሁ ብዬ ነው ይሄን ነገር ስትወልድ ግን ዛሬ ወይ ነገ ነገ ወይ ሊያሳዩን ይችላሉ። አላውቅም። ብቻ ከሁለት አንዱ የሚፈጠረው ማለት ነው። ለምን ዝም ብሎ የሚያመጡ አይመስለኝም። ስትወልድ ዝም ብሎ አመጥተው ቪዲዮ የሚያሳዩ አይመስልንም። ለምን እዛ የተፈጠረውን ነገር ሊቀርጹ ይችላሉ፣ ሊያሳዩን ይችላሉ። ዛሬ ማለት ነው እና ቤተሰብ እንግዲህ አይታችኋል። አብርሽ የልጃ አባ ሊሆኑት ትናንትና እንደ ህፃን ልጅ ሲያደርጎ ነበር። ከታዘብኩበት ነገር አንዳንድ ነገር ልንገራቸው፣ እንደ ህፃን ሲያደርጎ ነበረ። ለመጀመሪያ ጊዜ ምጥ የያዛት እናት ላይ ተቀብሎ ይጣፍጣል እንዴ? ይጣፍጣል እንዴ? ሰውዬ ሚስት እያማጠች የሚስትን ተቀብለው ይጣፍጣል እንዴ ይጣፍጣል። ማዘር ግን ተመችተውኛል፣ የዱታና ተመችተውኛል። ይህች አመረልህ እንዴ ከሞቁ አብርሃም፣ ምንድን ነው አንተ ልጅ አባት እየወኩ ነው። ምንድን ነው እንደ ህፃን እንደ የሚያጫውት እንዴ? የሆነ ቦታ ላይ ህፃን ህፃን ያደርጋል እና እባክህን አብርሃም እንደውችን እኔ ጋብዛል። በቃ ሙቃ ሙቄ በፌርሙስ አርጌ ቤት ይዤ ልመጣለሁ እናንተ አገር ቡታጅራ መጣለሁ። ተጠጣል እንደፈለግ። እና ሙድ መያዝ አትሁን፣ አብርሃም ትልቅ ሰው ሆነ። አሁን ምንድን ነው እንደዚህ ሙድ መያዣ መሆን ማለት ነው? እና ቤተሰብ በጣም ከአሳቀኝ መሀል ውስጥ ነው። እናትየውም አንበሳላቸው፣ ሙድ መያዝ ጀግና ናቸው። የሩታ እናት ማለት ነው። አያት ሆነዋል እንግዲህ የሩታዬ የመጨረሻ ልጃቸውን ሀያ ጥኗዋል እና ቤተሰብ በጣም የገረመኝ ነገር በቃ ሴትዮ፣ ምንድን ነው ከሩታ የምትፈልጉ ነገር? አልፋት አለች። ገና ከመውለዷ ደግሞ ተንጠልጥላ እንደሆነ ከተነጎዳም መጣም እንዴ ከፈለገች እና አብርሽ፣ ካሁን በኋላ ልጅ መጥቷል። በቃ ስነ ስርዓትን ይዘህ አደብህን ይዘህ ብትኖር ይሻላል። እውነቴን ነው የምናገረው። በጣም የሚደብር ነገር እንዳሰራ ከዚህ በኋላ ማንም የሚሰማ እኔ ከስከንስካሁን ድረስ አብርሃም ፎቶን አልዘገዘኩትም እስካሁን ስግን፣ ከዚህ በኋላ ግን ሩታን ወንድ ልጅ እስከ ነቃ ጭሎ የሰጠችን ሴት አስቀይማለሁ። የሆነ ነገር አደርጋለሁ። እውነት ፎቶውን ዘገዘጋለሁ ከዚህ በኋላ እኔ አልል አለፋታችሁም። አንተንም ሄርሜላን ከዚህ በኋላ ልጅ ወለሃል። ትልቅ ሰውነ ማወቅ አለብህ። ጭንቅላት መክፈት አድርገህ ትልቅ አድርገህ ማሰብ አለብህ። አትጃጃል ከዚህ በኋላ ከዚህች ልጅ ጋራ እና እቺ ማትረባ ሩታ ጭንቅላቷን ልታበላሽ መታ ነበር፣ ግን እድሜ ለእናትየው አላስገባም ነው ያሉት። እናትየው ጀግና ናቸው፣ የሩታ ናት። እንኳንም አላስገቧት። እንዴ፣ በጣም ይደብራል። ይሄን ደግሞ ይሄ መረጃ ደግሞ ያገኘሁት ማናት ዩቱብ ሰርተዋለች እሷ ሰርተዋለች። ይህን መረጃ ደርሷታል። እኔም ደርሰው ነው መረጃ ማለት የሰራሁበት። በጣም ገርሞኛል። ቤተሰብ እንደዚህ አይነት ነገር ግግም ብሎ ይደብራል። በጣም በጣም ይደብራል። እንግዲህ ቤተሰቦቿ ሁሉ ተሰብስበዋል። እህቶቿ ሁሉ ቤተሰብ ተሰብስበው ለሩታዬ ፊኛ ተደርጎ ምናምን በጣም ደስ ይላል ነው ያሉኝ። ፊኛ ተደርጎ የእንትን መቀቢያዋ ላይ በጣም ደስ የሚናገር ነው የተደረገላት ነው ያሉኝ። እንግዲህ በጣም የተንከባከቧት። ሆስፒታሎችም ያው ታውቃላችሁ፣ ታዋቂ ስትሆኑ እንክብካቤ የተለየ ነው። ያው አብርሃም ታዋቂ ነች፣ ሩታም ታዋቂ ነች። መጀመሪያ ከ መረጃ ቦታ ሲገቡ ካሜራ እንደሚይዙ ያው ታዋቂ ዩቱበር እንደሆኑ ምናምን ሲነገራቸው፣ ሆስፒታሎችም ይፈልጋሉ። ለምን በዛውም እንዲታወቅላቸው ሆስፒታል ማለት ነው። ስሙ ዓለም ሆስፒታል ነው የሚባል መሰለኝ። ዓለም ሆስፒታል ዓለም እንደዛ ነገር ነው ስሙ። ለማንኛውም ቤተሰብ ወዳቻለሁ፣ አክብራቻለሁ። ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ